አረዲት ገበያ የዛሬው ውሎ። ሰላም አሌይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል የተከታታዮች እንዴት ናቸው? ደህና ናቸው። እኛ አለን አልሐምዱሊላህ። ዛሬ ደግሞ አረዲት ብቅ ብሎናል ማለት ነው። አረዲት ገበያ ትዝታ ያለባቸው ሰዎች ላይክ እያደረጋችሁ ቪዲዮን ጀምሮ፣ እናም አረዲት እንገኛለን እንደሚታወት ከከብት ተራ ነው የምንገኘው። እስኪ ትዝታ ያለባችሁ ባላይክ ጀምሮ ላይክ እያደረጋችሁ። ብዙ ጊዜ ግን ቪዲዮውን ላይክ አታረጉ መሰለ ምን ከፈለበት አንዴ ላይክ ከፈለበት። ስለዚህ ላይክ አድርጉ። እንግዲህ ተመልካቾቼ ይህን ይመስላል አረዲት ማነው። ነው የከብት ተራ እንደሞቀ ያሳያችኋለሁ ከብትና መግዛት ትፈልጋላችሁ? ይሄን የምታወግዙ ባይሆን መቶ ሺህ ብር የያዘ ሰው ነው እንደ ድሮ በእንዴት እንግዲህ ተመልካቾች ፈታ ነው ያስታወሳችኋል ብዬ ነው። እንግዲህ የከብት ተራ ቀጣይ ደግሞ የግመልና የፍየልን ተከታተሉ፣ ላሳያቸው። እንግዲህ ተመልካቾች ደሞ አሁን ወደ ግመል ተራና ከብት ተራ የታየምታ ግመሎች ይታያችኋል። ለአሁን በኩል ይሄ መንገዱ የፍየል ተራ ነው ማለት ነው። ይህን ይመሳል እንግዲህ ው ዛሬ አሁን ደግሞ ግመል ለምገ ሰዎች ነው። ትዝታ እንግዲህ ይህንን ይመስላል ሲያረድ ትዝታ ያለባቸው ሰዎች ኮሜንት ላይ አረ ገበያ፣ እንግዲህ ዛሬው ውሎ ይህንን ይመስላል ሁለት ሺህ አስራ ስምንት ማስከኞ ቀን አራት ማለት ነው። ተሳሳትኩ እንዲያው ቀን አራት ነው እና ይህንን ይመስላል ማለት ነው ተመልካቾቼ። የዛሬ ቪዲዮ ይህን መስራት ትወዳላችሁ ብዬ ነው ያቀረብኩት። ቪዲዮ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በተኗን እና ያረጋችሁ ለሌሎች እንዲደርስ አድርጎ እናንተን ዘና ፈታ ያደርጋል ብዬ ነው ያቀረብኩት። አስተያየት ካላችሁ ኮሜንቱ ላይ የምፈልጉትን ነገር ጻፉልኝ ማለት ነው። አረሪት አረሪት በሉ እንግዲህ።